አዲሱ የፖሊስ ደሞዝ ስኬል ከመስከረም 2018 ዓ.ም ጀምሮ መከፈል የሚጀምረው የፖሊስ የደሞዝ ስኬል ሰንጠረዥ ይህ ነው። ኦኬ፣ እያንዳንዱን እንመልከት። እዚህ ጋር የመጀመሪያው በኮንስታብል ማዕረግ ላይ የሚገኝ የፖሊስ አባል መነሻ ደሞዙ 6365 ብር ሆኗል። ረዳት ሳጅን 7054 ብር፣ ምክትል ሳጅን 7809 ብር፣ ሳጅን 8646 ብር፣ ዋና ሳጅን 9544 ብር፣ ረዳት ኢንስፔክተር 10688 ብር፣ ምክትል ኢንስፔክተር 12373 ብር፣ ኢንስፔክተር 14296 ብር፣ ዋና ኢንስፔክተር 16384 ብር፣ ምክትል ኮማንደር 18697 ብር፣ ኮማንደር 21336 ብር ረዳት ኮሚሽነር 24215 ብር፣ ምክትል ኮሚሽነር 27310 ብር፣ ኮሚሽነር 3522 ብር፣ ምክትል ኮሚሽነር ጀነራል 32750 ብር፣ ኮሚሽነር ጀነራል 3511 ብር። ስለዚህ በዚህ መልኩ መነሻው ደመወዙ ተቀምጧል ማለት ነው። የእርከን ደመወዙ እዚህ ሰንጠረዡ ላይ እንደምትመለከቱት ከአንደኛ እስከ ዘጠነኛ እርከን የመጨረሻው ጣሪያም እዚህ ላይ እንደምትመለከቱት ተቀምጧል ማለት ነው። ያው የእርከን ለውጥ በሚኖር ሰዓት ላይ ደሞዙ በዚህ ልክ ይቀመጣል ማለት ነው። እዚህ ሰንጠረዡ ላይ ዲቴል ስለተቀመጠ ቼክ ማድረግ ትችላላችሁ። አሁን ያቀረብኩላችሁ መነሻ ደሞዙ ነው ማለት ነው። ከዛው ቀጥሎ ደግሞ እየተሻሻለ የሚሆደው የሚሄደው የእርከን ደሞዝ እና ጣሪያው እዚህ ላይ ተቀምጧል ማለት ነው። ክሮስ ቼክ ማድረግ ትችላላችሁ ማለት ነው እያያችሁ